ምድር ላይ በጣም ብዙ ሰው በብዙ ጆሮ ሊሰማው ከሚችለው ኤክስፕሬሽን ውስጥ ላይፍ ዘር ጀርኒ ይባላል። እንግዲህ ይሄ ህይወት ጉዞ ነው የሚባለው አባባል የሚጀምረው ገና ከልጅነታችን አንድ ሰው በስጋ ይወለዳል፣ ያድጋል። ካደገ በኋላ እንግዲህ ማትቀረዋ ነገር አብዛኛው ሰው ጋር ማትቀረዋ ነገር ያገባል ነው ይወልዳል ነው ራሱን ይተካል። በስጋ ራሱን ይተካና ከዛ በኋላ ያው ያረጃል። ካረጀ በኋላ አፈርነህና ወደ አፈር ትመለሳለህ በሚለው አይነት መርህ ወደ አፈርነቱ ይመለሳል ማለት ነው። ያ ልጅ በዛ ነገር ሲያድግ አእምሮ ስሜቱ የሚጣደው እዛ ላይ ነው። ጉዞ የሚያደርገው እዛ ላይ ነው። እንቅስቃሴውን የሚያደርገው ባህሪ የሚያፈራው እንደ ጥሩ መንገድ ማይቶ የሚሄደው እሱ ነው። ብቻ ምድር ባለብዙ መንገድ ናት። ሁሉም ሰው ባለመንገድ ነው። በሰው ልክ መንገድ አለ ባይነኝ። ስለዚህ አእምሯችሁ ዛሬ እንዲገነዘብ የሚፈልገው ምንድን ነው? ምድር ላይ ካሉት መንገዶች እሱ ሊራመድባቸው ከሚፈልጋቸው መንገዶች ውስጥ እንግዲህ ሁሉንም በውጤት መመርመር ይችላል አሁን ባለው ደረጃ። ምክንያቱም መንገዶቹ የት አደረሱ ሰው የሰው ልጅ እንደ ሰው ልጅ የት አድርሰውታል። ኢቭን ደግሞ አሁን እሱ የጀመራቸውን መንገዶች ቀድሞ የተራመዱ ሰዎች ቀድሞ የሚራመዱ እየተራመዱ ያሉ ሰዎች ስላሉ እንግዲህ የሆነ ከሱ በፊት የሆነ መዳረሻ ላይ የደረሱ ወይም የዛ መንገድ ቁንጮ መዳረሻ ላይ ደርሰዋል ተብሎ የሚታሰቡ ሰዎች ስላሉ ከነሱ ተሞክሮ መውሰድ ይችላል፣ ማየት ይችላል። ኤኒ ሃው እሱ እናስቀር ያልኳቸዋለ ያ ይቀረ፣ ይሄ ይቀነስ፣ እንደዚህ እናድርግ አሁን ያሉትን ነባር መንገዶች እኔ ባሉበት ሚኑ ወይም መንገዶችን ላስተካከል አለ ወይም መንገዶቹን ሳጀስት አድርጌ እንዲህ ቢደረጉ እንዲህ ቢቀረጹ በዚህ ቢሆን እንዲህ ነበረው እንዲህ ቢታጠፍ ልል አለ። በቃ መንገዶቹ እስካሁን ድረስ ሰውን ያስጓዙት በሞትና በገንዘብ ጎዳና በቃ ሲጠቀለሉ እንደዛ ነው ያደረጉት። የህይወት ጎዳና ሆኖ አንዳቸውንም አላየሁም ላችሁ። እያንዳንዱ ህይወት ላይ የምታገኙት መንገድ የራሱ ሪኳርመንት አሉ ከመንገደኛው እሱ ስታሟላ ገና አንተ የምትፈልገው ጋር ሳትደርስ አልቋል። ጉዞ ያልቃል፣ አንተም ታልቃለ። ያው ቅድም እንዳልኳችሁ የስጋ መንገድ እንደሚያልቀው የስጋ መንገድ ያልቃል። የስጋ ወራተህ ምድር ላይ ያልቅና ትሄዳለህ ማለት ነው፣ የትም ሳትደርስ። ስለዚህ ዛሬ ልነግራችሁ እፈልገው ምንድን ነው እስካሁን ድረስ የምናወራችሁ ነገሮች ይህን ሁሉ የምናወራው ልክ እንደናንተ እኛም አንድ መንገደኛ ነበረ ምድር ላይ። እኔም የራሴ መንገድ ነበር፣ ዮኒም የራሱ መንገድ ነበረው። ሁላችንም እዚህ መንገድ ላይ ያገኘኋቸው ሰዎች በሙሉ መንገደኞች ነበሩ ልክ እንደናንተ ማለት ነው ሁሉም የራሱን መንገድ የሚሄድ ያዋጣኛል ብሎ ባሰበው በቀን ነው እድል ፈንታው በሆነ እንግዲህ አደናቅፎት በወደቀ በተገደደው አንዳንዴ እኮ ሳታስበውም ሁኔታዎች መጡና አጋጣሚዎች መጡና ያስገድዱና ይከትተዋል የሆነ መንገድ ላይ ስለዚህ ሁሉም መንገደኛ ነበር ነው የምላችሁ ግን አንዳችንም እዛ መንገድ ላይ ስንሄድ መዳረሻው ላይ እርግጠኛ አልነበርነው እዚህ ሁላችሁም ዛሬ የመጠራችሁ ወይም ይህን ትምህርት ይዤላቸው የመጣሁበት ኩት ምንድነው፣ ቁም ነገር ከሆነ የእናንተ ህይወት ለእናንተ። ከዚህ ውጭ ግን የሆነ ህይወትና ህይወት ብቻ የሆነ መንገድ አለ። ስለዚህ ማንም የቆረጠ በራሱ እርግጠኛ የሆነ ከተፈጠረ አይቀር መኖር አለብኝ ምንም ነገር ሳይጓደልበት፣ አየር ሳይጓደልብህ እንደምትኖረው ማለት ነው። የትኛውን መንገድ ላይ ሆኑ አደም ዘዴ የምትፈልጉት ህያውነት እንዲሰማችሁ ያ ሳይንስ ኦፍ ቢንግ ላይ አለ ፓሽኔት ሆኖ አለ። የሚፈልገው ሰው ህያውነት ህያውነት እንዲሰማው እንጂ ወርቁን አድርጎ የመሄድ ጉዳይ አይደለም። መኪናውን እየነዱ የመሄድ ጉዳይ አይደለም። እዛ ቤት ውስጥ ፍልስስ የማለት ጉዳይ አይደለም። ፍልስስ እናው እኮ መጨረሻ ላይ የሚሰጠው የህያውነት የህያው የመሆን ስሜት መኖር አለበት። እመኑ፣ ያረጋችሁት ታውቃላችሁ። ይሄ ነገር ያላችሁ አሁን የጠቀስኳቸው ነገሮች ያላችሁ ታውቁታላችሁ። የሌላችሁ ግን ልንገራችሁ፣ አይሰጡም፣ ሲሰጡም አይታይም። ቢሰጡ ኖሮ ምድር ላይ ህይወት እየጎመራ ታዩ ነበረ። ምድር ላይ ግን ወራስ እንደ ኮንትራሪ እየጎመራ ያለው እያደገ እየበለጸገ ያየሁት እኔ ሞትን ነው። ሰው ከድሮ ምቾቱ ቀንሷላ፣ ገንዘብ ጨምሯል። ስለዚህ ይሄ መንገድ የሁላችንም መንገድ ነው። የሁላችንም ስላችሁ የሰው ልጅ ብቻ ሳይሆን የፍጥረታት ሁሉ መንገድ ነው። ለእኛ ግን በተለየ መንገድ ነው ነው አዲስ አዲስ ማንነትን አዲስ ተግባቦትን ከፈጣሪ ይዞ የመጣ ነው። ብቻ ባጭሩ አንዱ ጥሪያችን ወይም አክቹዋሊ የጥሪዎቻችን አንዱ መጠቅለያ እኛ ጋር ስትመጡ የምታገኙት የህይወት መንገድ ነው። ህይወት ራሱ ለሰው ልጅ የዘረጋው መንገድ ነው። እዚህ ላይ መታችሁ ህይወት ማግኘት ይችላላችሁ። ስለዚህ በጣም ነው ማበረታታችሁ። ኑና ሳምንታዊ ተከታታይ ትምህርቶቻችንን ተምራችሁ እዚህ የህይወት መንገድ ላይ መራመድ የምትችሉበትን እድል ተጠቀሙ። የህይወትን መንገድ እኛ ተራምደን አገኘን የምንላቸውን ትሩፋት የምታገኙበት፣ ሰላሙንም፣ እርካታውንም፣ ደስታውንም ዋስትናውንም የዘላለምን ህይወት ጨምሮ የምታገኙበት የህይወት መንገድ አለ። ከዛ መንገድ ጋር ኢንትሮዲስ የምናደርግበት የተከታታይ ሳምንታዊ ትምህርቶች አሉ። እነሱ መታችሁ እንድትማሩ በዚህ አጋጣሚ ጥሬን አስተላልፋለሁ። ሁላችሁም ተጋብዛችኋል። ለሁላችሁም ቦታ አለን። የመጀመሪያውን ኦሪዬንቴሽን ክላስ ውድ መታችሁ ተማሩ። ይሄን ነገር ማግኘት ትችላላችሁ። የእናንተ ነው የመፈጠር ያክል ይሄ ሰው ነው። ምክንያቱም መፈጠርህን ያገኘው ምንም አስተዋጽኦ ሳታደርግ ምንም አይነት ከአንተ ግባት ሳይወሰድ ከማንም ግባት ሳይወሰድ ራሱ መፈጠር መንገድ ሆኖ ችሎ ስለሆነ አንተ ጋር የደረሰው ፈጥሮ ስለሆነ ያገኘው። ልክ እንደዛ ህይወትም፣ ህይወት ራሷን ችላ ህያው ታደረግሃለች እንጂ አንተ የምታግዛት ነገር የላት። ግን አሁን ህይወትና ሰው በጣም ስለተራራቁ እንደዚህ አይነት ጥሪ ያስፈልጓል ወይም እንዲደርሷል የሰው ልጅ እንጂ፣ በፊት እኮ ህይወትና ሰው በጣም ቅርብ ነበሩ በጣም በጣም አሁን ግን ሞትና ሰው ቅርብ ሆኖ ነው የምናያቸው። ገንዘብ እና ሰው ቅርቦ ነው የምናያቸው። ብቻ ሁላችሁን አበረታታችኋለሁ። ኑ፣ በነፃ ነው ሁሌም፣ በነፃ ነው የሚሆነው። ኑ እናመታችሁ፣ ተማሩ፣ የህይወት መንገድን ተጓዙ። እንግዲህ ትርፉ የህይወት መንገድ ነው ካልኳችሁ ትርፉ ምንነግራቸው ለምሳሌ ስናነሳቸው የነበሩትን ትሩፋቶችንም ሌሎችንም ተጨማሪ ትሩፋቶች የምታገኙበት ነው። ሁላችሁም አበረታታችኋለሁ ለዛሬ የነበረን የትምህርት ቪዲዮ ወይም የትምህርት ክፍለ ጊዜ ይህን ይመስላል በሌላ ትምህርት ቪዲዮ እስክንገናኝ ድረስ ብዙ ሰላም